ያውም ሰው በተለይ በፍቅር አጋሪ ብለሽ የምትጠሪ ወንድ ጋር በምትሆኝበት ጊዜ ገደብ ሊኖርሽ ይገባል። የሆነን ነገር ማስቀመጥ አለብሽ። ያን አልፎ እንዳይመጣ ማድረግ መቻል አለብሽ። ራስሽን ማስከበር የሚባለው እዚህ ጋር ነው። እንግዲህ ስራውን የሚሰራው በብዙ አይነት ቃላቶች ሊደልልሽ ይችላል። አንቺ እኮ እንደዚህ በቃ ባለቤት እኮ አይደለሽ እንዴ ሚስቴ አይደለሽ እንዴ ማገባሽ ልጆቼ እናት ብሎ በቃ እንደ ማሬት አፈጡ ቃላቶችን ሊያዘንብልሽ፣ ሊያድጎደጉድልሽ ራሱ ይችላል። ነገር ግን እህቴ ጥንቃቄ ማድረግ ካለብሽ በተለይ ገና ወደ ትዳር ያልገባችሁ ሴት እህቶቼ ካላችሁ እንደዚህ አይነት ንግግሮችን ማበጀት አለባችሁ፣ ድንበር ማበጀት አለባችሁ። ምክንያቱም ሁሉም ነገር በጊዜው ሲሆን የሚደርስ ነገር ነው። አብዛኞቻችን ወጣቶች ልንሆን እንችላለን፣ በብዙ ስሜት ሊያጠቃል ይችላል። ነገር ግን ደግሞ ለጥቂት ጊዜያችን ስሜት ብለን እድሜ ልካችንን የምንጸጸትበትን ስራ ባለመስራት ራሳችንን ልናድነው ነው ይገባል። ምክንያቱም ይህን ስህተት ከሰራሽ ሙሉ እድሜሽን እየተከተለሽ እየተከተለሽ ሕሊናሽን እየወቀ ጨረስሽ። ምን አለ ያንሰጠት ባልሰራሽ ኖሮ የሚልሽ ህሊናሽ ሁሌ ይጮህብሻል። ስለዚህ በተቻለሽ መጠን ለወንዶ በተለይ ደግሞ ገና ወደ ትዳር ሳትገቢ ባውንደሪ ልታበጅላቸው ወይም ደግሞ ገደብ ልታበጅላቸው ይገባል። ያ ሲሆን ነው ታዲያ ተፈላጊነትሽንም ከፍ እያደረገው የሚመጣው። ካልሆነስ ግን በቃ እንደ ማንኛውም ሰው በቃ ማንም ሰው ይመጣል ሙሉ ማንነትሽን እስካን ያደርግሻል። በቃ ስለ አንቺ ብዙ ምትበይውን ምትይበትን ምትሰሪውን ባዮግራፊሽን በቃ ግለ ታሪክሽን በሙሉ በቃ አንቺ ዘቅዘቀሽ ስለምትናገሪ በቃ በቀላሉ ተገማች የሆነች ሴት ያደርግሻል። በቃ የፈለገውን ነገር በፈለገው ሰዓት ማግኘት እንደሚችል አድርጎ ያስባል። አንቺ ነሽ ያን ሁኔታ የምታመቻቸው። ነገር ግን ገደብን የምታበጅ ከሆነ ለንግግርሽ ቁጥብ የምትሆኝ ሴት ከሆንሽ ምንም ነገር ስታደርግ እየተቆጠብሽ፣ በራስ መተማመን ያላት ራሷን የሆነች ሴት ሆነሽ ግን አንድን ወንድ ስትቀርቢ ያ ወንድ ልጅ መጥፎ ስሜት እንኳን ሊያደርግብሽ ቢፈልግ ያ ማንነትሽን አይቶ ደንገጦ የሚመለስበት ሁኔታ ሊፈጠር ይችላል። በማለማንኛውም ሰው ለማንኛውም ወይ ገደብ እንድታበጅለት ይገፋፋል።

ሌላኛው እንግዲህ ሴቶች የምትሰሩት ብዙ ጊዜ ሴቶች የሚጠይቁት ጥያቄ አለ። እንዴት ነው ወንድ ልጅ እንዲናፈቀኝ ማድረግ የሚችለው? እንዴት ነው ሁል ጊዜ ስለ እኔ እንዲያስብ ማድረግ የሚችለው? የሚለው ጥያቄ የአብዛኛዎቹ ሴት እህቶቼ ጥያቄ ነው። ታዲያ እንግዲህ አሁን ምናልባት ይህን ነገር አስተውለሽ ከሆነ በግንኙነት ውስጥ ስትሆኑ ሁል ጊዜ ከዛ ሰው ጋር አትሆኑም፣ አይደለም? ብዙ ጊዜ ጥሩ ግንኙነታቸው አመላካች ነው የሚባለው በእርግጥ አጠገብ ለአጠገብ ስትሆኑ ነው እርሱ ስለ አንቺ የሚሰማው ስሜት ምን እንደሆነ ማየት የምትችው በእርግጥ አጠገብ ለአጠገብ ስትሆኑ ነው። ተለያይታችሁ ስትሆኑ ደግሞ ስለ አንቺ የሚሰማው ስሜት ምንድን ነው የሚለው ነገር አንቺ ጋርም ጥያቄ ሊፈጠር ይችላል ማለት ነው። ምክንያቱም ተለያይታችሁ ስትሆኑ እርሱ የሚያስበው በቃ ሴ ወይኔ ከዚህ ሴት በመራቄ እንዴት ደስተኛ ነኝ፣ በጣም ደስተኛ ነኝ የሚል አይነት ወንድ ከሆነ በእርግጠኝነት ላረጋግጥልሽ የሚችለው ነገር ያ የፍቅር ግንኙነት የጀመራችሁት የፍቅር ግንኙነት በእርግጠኝነት የሚያዛለቅ አይሆነም። ምክንያቱም በምትለያዩበት ጊዜ ይህ ስላችሁ መለያየት ስላችሁ፣ በቦታ ርቀት፣ በስራ ምክንያት፣ በቤተሰብ ሁኔታ፣ በግል ምክንያት ተራርቃችሁ በምትሆኑበት ጊዜ ስላንቺ የሚያስበው አስተሳሰብ በእርግጠኝነት ላንቺ ያለው መውደድ ላንቺ ያለውን ፍቅር ይገልጸዋል ማለት ነው። ስለዚህ እዚህኛው ስሜት ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው። ምክንያቱም ከአንቺ በመራቁ ደስተኛ ሆኖ የሚታይ ከሆነ ደስተኛ የሚሆን ከሆነ ያ የእናንተ የፍቅር ግንኙነት ጥያቄ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ ተለያይታችሁ ይህን ስላችሁ ታዲያ በቦታ ርቀት፣ በስራ ምክንያት ተለያይታችሁ በምትሆኑበት ጊዜ እርሱ ስለአንቺ የሚያስበው ፊትሽን ማየት ከአንቺ ጋር ማገኝሽ ማገኝሽ እንዴት ነው የማይሽ የሚለው የመናፈቅ የመጓጓት አይነት ስሜት እሱ ላይ የሚያደር ከሆነ ያ የተጀመረው የፍቅር ግንኙነት ያብባል፣ ያድጋል ብለን ልንገልጸው እንችላለን። በእርግጥ የቃላቶች ሽንገላ የሉም ለማለት አይደለም። ከልብ ካለቀሱ እንባ አይገድም አይደለም የሚባሉ ነገር ግን ደግሞ ለተለያዩ አይነት ጊዜያቶች ውስጥ ይሄ ወንድ ልጅ ለአንቺ ያለው ስሜት፣ አንቺን ማግኘት ፍላጎቱ እንደሆነ ከአንቺ ጋር አብሮ መሆን እርሱን እንደሚያስደስተው የሚገነዘብ ከሆነ ስለዚህ ደግሞ ከአይምሮ ሊያወጣሽ እንደማይችል አይነት ሴት አድርጎ አይምሮች ላይ የሚስላቸው ስዕሎች ካሉ በእርግጠኝነት ልትና ማፈቂ የምትቺ አይነት ሴት ትሆኛለሽ። ስለዚህ ህይወቴ ከአይምሮ ሊያወጣሽ የማይችላት ያቺ ሴት እንድትሆኚ የሚረዱሽ ነጥቦች እንመለከታለን። የመጀመሪያው የሚሆነው እርሱ በእርግጥ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ይህን ስልሽ፣ ታዲያ በህይወታችን በጣም ደስታና ሀዘን ይፈራረቅብናል አይደለ? በተለይ ደግሞ ወንድ ልጅ ከአንቺ ጋራ ሲሆን የሚስቅ ከሆነ፣ ከአንቺ ጋራ ሲሆን አብሮነቱ ወይም ደግሞ ከአንቺ ጋራ አብሮ ሲሆን ደስተኛ የሚሆን ከሆነ፣ የደስተኝነት ስሜት የሚሰማው ከሆነ ከአንቺ ጋራ በተገናኘ ቁጥር ደግሞ መንፈሳዊነትን የሚሰማው ከሆነ ጥሩ ከባቢ አየር የምትፈጥሪለት ከሆነ ትክክለኛ ነገሮችን ሲያደርግ ደግሞ በቃ ትንሽም ብትሆን አመሰግናለሁ የምትይ ከሆነ ያኔ ምን ይሰማዋል ማለት ነው? ደስታ ይሰማዋል። ወንድ ልጅ ደግሞ ያን ኢንቫይሮመንት ያን አካባቢ የወደዋል፣ የበለጠ ይፈልጋል። በሌላ በኩል ግን ደግሞ ከአንቺ ጋር ሲሆን የሚሰማው ነገር በቃ የሚደብር አይነት ከሆነ ሁሌ ወቀሳ ከሆነ ሁሌ ሐሜት ከሆነ ሁሌ የማይጠቅሙ ንግግሮችን ከአንቺ የሚሰማ ከሆነ ሊያገኛት የማይናፍቃት አይነት ሴት ትሆኛለሽ ማለት ነው። ይሄ ደግሞ ሳቢ እንዳትሆኝ ያደርግሻል። ስለዚህ ያ ወንድ ልጅ እየሸሸሽ ይመጣል ማለት ነው። ነገር ግን እየወደደሽ እንዲመጣ በተለይ ደግሞ ከአንቺ ጋር ለመሆን እንዲቸኩል እንዲናፍቅሽ የምታደርግ በተለይ ደግሞ ደግሞ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ሌላኛው እንግዲህ በወንድ ልጅ ለመናፈቅ ማድረግ ያለብሽ ዘዴ ወይም ደግሞ መጠቀም ያለብሽ ዘዴ ጊዜ በመስጠት ነው። የተወሰነች አይነት ክፍተት ጊዜ ልትሰጭው ይገባል ማለት ነው። ምክንያቱም ይሄ ነገር የተለመደ አይነት ነገር እየሆነ መጥቷል። ምክንያቱም ተወተ ማድረግ ትችችላ ማለት ከዛ በኋላ ደግሞ ሌላ ዓለም፣ ሌላ ምዕራፍ የመጀመር አይነት ነገሮች በብዙ ሰዎች ላይ በተለይ በዚህ ዘመን እየተስተዋለ ያለ ክፍተት ነው። ነገር ግን ደግሞ ወንዶች ብዙውን ጊዜ ከሴቶች በተሻለ ወይም ደግሞ በበለጠ ትንሽ የእፎይታ ጊዜ ነው ይፈልጋል ትንሽ ክፍተት ይፈልጋሉ። ጊዜ ልትሰጫቸው ይገባል። ከራሳቸው ጋር ማውራት መነጋገርን ይፈልጋሉ። ሁላችንም እንደሚታወቀው ወንዶች ከሴቶች በጣም ይለያያሉ። ጤናማ የሆነ ነገር ደግሞ የሚያስፈልገው ጤናማ የሆነ ግንኙነት የምትፈልገው ከሆነ ያማሬ የፍቅር ግንኙነት መመስረት የምታስቢ ከሆነ ያ ወንድ ልጅ ለአንቺ ያለው ስፍራ ከፍ እንዲል የምታደርጊ የምትፈልጊ ከሆነ እንዲናፍቅሽ፣ በቃ ለአንቺ ያለውን ስፍራ በትክክል ወይም ደግሞ በእርግጠኛነት ለማወቅ የምትፈልጊ ከሆነ ጊዜ ልትሰጭው ይገባል። የፎይታ ጊዜ ልትሰጭው ይገባል። ከራሱ ጋር እንዲነጋገር መፍቀድ መቻል አለብሽ። ስለዚህ በምትሰጪው ጊዜ ወይም ደግሞ የጊዜ ክፍተቶች መካከል ደግሞ ወዲያው በዚያው በኩልም ደግሞ እንዳይረሳሽ ማድረግ መቻል አለብሽ። ይሄ ለምሳሌ በትንሹም ቢሆን ይችላል የጽሁፍ መልእክቶችን ወይም ደግሞ ቴክስትን መላክ፣ እንዲሁ በጣም የረዘመ ጽሁፍ ራሱ ባይሆን በ በትንሹ ናፍቀኛል ብሎ መላክ ራሱ በሌላ በኩል እንዲህ የሚያደርግበት መንገድ ሊሆን ይችላል። ይህን ስታደርጊ ታሪ ያለብ የፎይታ ጊዜ ልስጠው ብለሽ በዚያው ደግሞ የምትጠፊበት ከሆነ ጥሩ አይደለም። አይን የራቀ ከልብ ይርቃል እንደሚባለው ሁሉ መረሳሳት ሊመጣ ይችላል ማለት ነው። እንዲናፍቅሽ ፈልገሽ በኋላ ላይ ደግሞ እንዲረሳሽ ማድረግ ትችላለሽ። በእርግጥ ወንድ ልጅ እንደዚህ አይነት ነገሮችን በትኩረት ይገነዘበዋል፣ በትኩረት ያየዋል። ስለዚህ አንቺን በተጨማሪ እነዚህ ነገሮች ላይ ትኩረት አድርገሽ ማወቅ ይጠበቅብሻል። የተወሰኑ የፎይታ ጊዜዎችን መስጠት አንድ ሁለት ቀን ጋብ በመስጠት ስለአንቺ እንዲያስብ በማድረግ አሁን እንዳልኩሽ ቀለል ያሉ ጽሁፍ የጽሁፍ መልእክቶችን በመላክ እርሱ ስለአንቺ በጣም ድቴል እንዲያሰብ ማድረግ ወዲያው ደግሞ ስልኩን አንስቶ እንዲደውልሽ የሚያደርጉ ነገሮች ስለሚሆኑ ነው። ሌላኛው ነጥብ እንግዲህ ታዲያ ሁልጊዜ እንዲናፍቅሽ ለማድረግ ሞከር ማቆም አለብሽ። አየሽ እህቴ ወንዶች ሞኞች አይደሉም። ሴቶች በዘዴ ትኩረታችንን ለመሳብ ሲሞክሩ በትክክል እናውቀዋለን። በተለይ ደግሞ እናንተ ሁለታችሁ ተለያይታችሁ ስትሆኑ፣ በተለይ ደግሞ ፌስቡክ ላይ በፎቶች ላይ እሱን ታግ ማድረግ በየ10 ደቂቃው ሊሆን ይችላል፣ በ በሀያም ደቂቃ ፌስቡክ ላይ ቻት ማድረግ፣ ስናፕቻትን መላክ፣ ትኩረቱን ለመሳብ ምን እየሰራ እንደሆነ ለጓደኞቹ መልእክት በመላክ ሊሆን ይችላል፣ በመደወል ሊሆን ይችላል። ከሁሉም ደግሞ የከፋው እንዲቀና የምታደርጊ ከሆነ በተለይ ደግሞ ኢንስታግራም ላይ የምትለጠፊያቸው ፎቶዎች ከወንዶች ጋር ከሆነ እነዚህ ነገሮች ሁሉ እያዳ አለማድረግ የምትሞክሪ ከሆነ ከሞከርሽ አይናፍቅሽም፣ በእርግጠኝነት ነው የምነግርሽ። ሌላኛው እንግዲህ አንድ ወንድ ልጅ ሁሌም እንዲናፍቅሽ ለማድረግ የምትችይው በተለይ በንግግራችሁ ውስጥ ትንሽ በተቻለ መጠን ሚስጢራዊነትን ለመተው መሞከር አለብሽ። በተለይ እንግዲህ ይሄ በመጀመሪያዎቹ ቀጠሮች በመጀመሪያዎቹ የፍቅራችሁ ወራቶች ላይ በተቻለ መጠን ትልልቅ የሚባሉ የህይወቶች ስኬቶች፣ ውድቀት እንዲሆን ይችላል ነገር አይገባም። ምክንያቱም ትንሽ በየቦታው በተን በተን እያደረግሽ በትንሹ እየነገርሽ እንጂ መሄድ ያለብሽ ሁሉንም ማንነትሽን ያለፍሽበትን ባዮግራፊሽን ዲቴል አድርገ መናገር የለብሽ። ምክንያቱ ይሄ ምንድን ነው? በተቻለ መጠን ትንሽዬ ሚስጥራዊነትን እየተውሽለት መሄድ አለብሽ። ይህም በምታደርጊበት ጊዜ ታዲያ የበለጠ ስለአንቺ ለማወቅ ጉጉት ያድርግበታል። የበለጠ ስለአንቺ ለማወቅ ፍላጎት ያድርበታል። እንግዲህ ታዲያ ይሄን በምታደርጊበት ጊዜ ታዲያ ጠንቃቃ መሆን አለብሽ። ያኔ እንዲናፍቀኝ ብለሽ ብዙ ነገሮችን ሀይድ በምታደርጊበት ጊዜ እሷ ዝጋታም፣ እሷ አትታወቅም፣ እርሷስ ቆቅ ናት የሚለው አይነት ድምዳሜ ላይ እንዳይደርስ ጥንቃቄ ማድረግ አስፈላጊ ስለሆነ ማለት ስለዚህ ውስብስብ የሆኑ በተለይ ከሕይወትሽ ጋር በጣም ተገናኝተው የሚመጡ ባዮግራፊሽን ወይም ደግሞ የሕይወት ስኬቶችሽን በተለይ በመጀመሪያዎቹ የፍቅር ወራቶች ውስጥ ልትነግር አይገባም በተቻለ መጠን ሚስጥራዊ ብታደርጋቸው በጣም የተሻለ ነው። ይሄ ምንን ያመጣል መሰለሽ? ስለዚያ ነገሮች ለማወቅ ጉጉት ያድርበታል ማለት ነው። ለአንቺ ለመደወል ፍላጎትን ያሳያል። ከአንቺ ጋራ ለማውራት በቃ ጊዜው መስዋዕት ለማድረግ ፈቃደኛ ይሆናል ማለት ነው። ልብ በይታደ። በመጀመሪያዎቹ የፍቅራችሁ ወራቶች መሀል ሁሉ ነገርሽን ዝርግፍ አድርገሽ የምትነግሪ ከሆነ ወንድ ልጅ እችስ ራሷን መቆጣጠር ስሜቷን መቆጣጠር በቃ ነገር መያዝ እንኳን የማትችልናት ሰልፍ ኮንፊደንስ የላትም በራሷ አትተማመንም በቃ ሁሉም ለሁሉም ሰው ነው እንደዚህ አይነት ነገሮችን የምትናገረው ብሎ ያልሆነ አመለካከት አይምሮ ላይ ሊቀረስ ስለሚችል በተቻለሽ መጠን በንግግራችሁ ትንሽ ምስጢራዊነትን መተው መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ኳሊቲዎች አሉ። ለትዳር የሚፈልግሽ ወንድ ልጅ ከአንቺ የሚፈልጋቸው አንቺ ላይ የሚያያቸው ያደረግሽውን ወይም የለበስሽውን ልብስ ሳይሆን የተቀባባሽው ሜካፖች ሳይሆን ወይም ደግሞ ስላደረግሻቸው ውድ ውድ የሆኑ ብራንድ ብራንድ የሆኑ ልብሶች አይደለም። ምናልባት ከዚህ በፊት ብያቸዋለሁ፣ ወንዶች በእይታ እንማረካለን። ምናልባት ወንድ ልጅ በምታለብሻቸው ልብሶች በምትቀባቢያቸው ሜካፖች፣ ዶድራንቶች፣ ሽቶች ሊሆን ይችላል ወንድ ልጅን ለ ልትማርቂ ትችዋለች ልትስቢው ትችዋለች። ነገር ግን ለትዳር የሚፈልግሽ ወንድ ልጅ ግን እነዚህን ኳሊቲዎች ብቻ አይደለም የሚመለከተው። ለዛሬ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚያያቸው ኳሊቲዎች፣ አንቺም ደግሞ ሊኖርሽ የሚገቡ ኳሊቲዎች ምንድናቸው የሚለውን ሀሳቦች እንዳስሳለን። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች ቢኖራት እቺ ልጅ ወይም ደግሞ ቺን ሴት ማግባት እፈልጋለሁ የሚለውን አቋሙን ማንጸባረቅ ይፈልጋል። ስለዚህ በተቻለሽ መጠን ሊኖርሽ የሚገቡ ኳሊቲዎች ሊኖርሽ የሚገቡ ባህሪያቶችን የምንመለከት ነው የሚሆነው። የመጀመሪያው ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ነገር ጥሩ አስተሳሰብ ያላት ሴት ልጅ መሆን መቻል አለብሽ። ይህ ጥሩ አስተሳሰብ፣ ጥሩ አመለካከት ያላትን ሴት ወንዶች በጣም እንፈልጋለን። ምክንያቱም ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ አይደል የሚባለው? ያን ጥሩ አስተሳሰቡን ትዳሩን አብራችሁ ይይዛችሁ መሄድ እንደምትችሉ ይገነዘባል ማለት ነው። ምክንያቱም ደግሞ ሁሉም ነገር በፍቅር ግንኙነት ብቻ ነው እንደ የሚያቆመው ይቀጥላል አልፎ ትዳር የሚባለው ትል ትልቁ ተቋም አለ። ይሄ ተቋም ደግሞ የሚመራው መልካምና ጥሩ በሆኑ አስተሳሰቦች ሲሆን ብቻ ነው። ምክንያቱም አሁን እንዳልኳቸው ልብስ የተቀባባ ነው፣ ሜካፖች የምናደርጋቸው ልብሶች ሁሉ ጊዜ እንደሚያልፍባቸው መገንዘብ መቻል አለበት። ጥሩ አስተሳሰብ፣ ጥሩ አመለካከት ያለው ሰው ግን እድሜ ልኩን ዘመኑ ሙሉ መልካም የሆነ ነገር ስለሚገጥመው ነው። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ጥሩ አስተሳሰብ ያላት ሴት መሆን መቻል አለብሽ። አመለካከትሽ እንዴት ነው? ሀሳብሽ እንዴት ነው? ለነገ ህይወትሽ እንዴት ነው የምታስቢ? ራስሽንስ እንዴት ነው በዲሲፕሊን አድርገሽ እየመራሽ ነው ወይ የሚለውን ነገር ይመለከታል ማለት ነው። ምክንያቱም ሌሎቹ ሰዎች እኮ በዙሪያሽ የሚሆኑት ብዙ አንቺ ባደረግሽው በተቀባባሽ ሸቶዎች ሊሆን ይችላል አንቺ በተኳኳል ሽኩሎች ሊሆን ይችላል። ወንዶች ሊከተሉሽ ይችላሉ። ልብ በይ። ብዙ ወንዶች አንቺ ይህን ስላደረግሽ ብቻ ሊከተሉሽ ይችላሉ። ነገር ግን ለትዳር ላይሆን ይችላል የሚከተሉሽ። ተረዳሽን? ስለዚህ በተቻለሽ መጠን ጥሩ አስተሳሰብ፣ ቀና አመለካከት ያላት ሴት ለመሆን ራስሽ ላይ መስራት መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ እንዲኖርሽ የሚፈልገው ባህሪ ወይም ደግሞ ኳሊቲ ምንድን ነው ብለን ካለን፣ ጥሩ ስነ ምግባር ያላት ሴት እንድትሆኝ ይፈልጋል ማለት ነው። ምክንያቱም አሁን በምንመለከትበት ጊዜ ስነ ምግባር የሌላትን ሴት ማንኛውም ወንድ ለጊዜያዊ ስሜቱ ካልሆነ በስተቀር ዘለቄታዊ ለሆነ ግንኙነት ለትዳር የሚፈልጋት አይነትን ሴት ሊመርጠው አይችልም ማለት ነው። ምክንያቱም ጥሩ ስነ ምግባር የላትም፣ ጫቅጫቃ የሆነች፣ ጸባይዋ የማይመች፣ በሁሉ ነገር የምትጨቃጨቅ አይነት ሴት ከሆነች ከሰዎች ጋር ሁሌ የምትጣላ ከሆነ ጥሩ ልጅ ያልሆነችን ማንኛውም ወንድ የራሱ ወይም ደግሞ ጓደኛው ከዛም አልፎ ደግሞ ሚስቱ ሊያደርግ አይፈልግም። ስለዚህ ጥሩ ስነ ምግባር ሊኖርሽ ይገባል ማለት ነው። የአስተሳሰብ ዲሲፕሊን ሊሆንሽ ሴት መሆን አለብሽ። ለሰዎች ያለሽ ክብር፣ ለቤተሰቦችሽ ያለሽ ክብር፣ በዙሪያሽ ባሉ ሰዎች የተመሰገንሽ ሴት መሆን አለብሽ። ያ ካልሆነ ግን ለትዳር የሚፈልግሽ ወንድ ልጅ እነዚህን ሁሉ ኳሊቲዎች ስለሚመለከት ይሄ ነገር በኋላ የምጀምረውን የፍቅር ግንኙነት ያናጋው ይችላል ብሎ ስጋት ሊያድርበት ይችላል። ይሄ በእርግጥ ባንቺም ሳይል ብቻ ሳይሆን በወንዱም ሳይል ሊኖረው የሚገቡ ኳሊቲዎች ናቸው። ቶሻል ስነ ብል እንዲሆነ ሰው በጣም አስፈላጊ ነው። ምክንያቱም በፍቅር ግንኙነት ውስጥ ስትሆኑ ስነምግባር እጅግ በጣም ጥሩ ሚናን ስለሚጫወት ምክንያቱም አለመግባባቶች በመካከላችሁ የሆነ ቀን ሊፈጠሩ ይችላሉ ያን አለመግባባቶች እንዲዘላችሁ በ በቃ የምትረብሹት ከሆነ ግንኙነቱን በቃ የምታናጉት ከሆነ ስነ ምግባር ከሌላችሁ ዲሲፕሊንድ ካልሆናችሁ ያን የፍቅር ግንኙነት ከፍ ሲልም ደግሞ ያን ትዳር የማፍረስ አቅም አለ። ስለዚህ በስነ ምግባር እየታነጭ ሴት መሆን መቻል አለ። የሚፈልግሽ ወንድ ልጅ አንቺ ላይ የሚመለከታቸውን ነገሮች በራስ መተማመን ያላት ሴት መሆንሽን አንቺ ላይ ማየት ይፈልጋል። ምክንያቱም እህቴ በራስ መተማመን የሌላትን ሴት ማንኛውም ወንድ ቀርቦ ትዳር አጋሩ ለማድረግ ፈቃደኛ የሆነ ገብቶሻል አይደለ? ስለዚህ በተቻለ መጠን በራስ መተማመን ያላት ሴት መሆን መቻል አለብሽ። በራስ መተማመን ደግሞ ሲኖርሽ የራስሽ የሆነ ፕሪንሲፕሎች ይኖሩሻል ማለት ነው ማንኛውንም ነገር የማድረግ አቅም የማድረግ ሞራል ማንኛውም ሰው መጥቶ ስሜትሽን መጉዳት እንደማይችል ይመለከታል ማለት ነው። ይሄ ደግሞ የሚሆነው ራስሽ ላይ መስራት ስትቺ ብቻ ነው እንጂ ወንድ ልጅ በሺው ስላደረግሽው ጫማዎች ስላተከባባሽ ያቸው ሜካፑ አይደለም ገብቶሽ አይደለም ልእት የለብህ እነዚህን ነገሮች የሚፈልግሻ፣ የትዳር አጋሩ ሊያደርግሽ ነው የሚፈልገው። ጥሩ አስተሳሰብ ካለሽ፣ ጥሩ ስነ ምግባር ካለሽ፣ በራስ መተማመንሽ ከፍተኛ ከሆነ ወንድ ልጅ ሊያገኝ ሚስቴ ብትሆንልኝ ብሎ የሚመኛት አይነት ሴት ትሆኛለሽ። እንግዲህ ከሁሉም ደግሞ ይበልጣል ብዬ የማስበው አንድ ለትዳር የሚፈልግሽ ወንድ አንቺ ላይ ማየት የሚፈልገው እንድትሆኝለት ወይም ደግሞ ወይም ባህሪ እንዲኖራት ብሎ የሚመኘው ነገር ፈጣሪሽን የምትፈሪ ሴት መሆን ስትችል፣ ፈጣሪዋን የምትፈራ ሴት ትዳሯን የምታከብር ትሆናለች። ለቤቷ ዘብ የሆነች ሴት ትሆናለች። ባሏ የሚታመንባት ሴት ስለምትሆን ፈጣሪዋን የማድረግ ይፈልጋል። ለትዳር የሚፈልጋት አይነት ሴት ትሆኛለች።